አዲስ ህይወት በሚል ርዕስ የእግዚአብሔርን ቃል ለሁለት ሳምንት እንካፈላለን። ቃሉን ካነበብን በኋላ እንጸልያለን። ሉቃስ ወንጌል ምራ 7 ከ36 እስከ 50 ከፈሪሳውያንም አንድ ከእርሱ ጋር ይበላ ዘንድ ለመነው። በፈሪሳዊ ቤትም ገብቶ በማርድ ተቀመጠ። እነው በዚያች ከተማ ኃጢአተኛ የነበረች አንዲት ሴት በፈሪሳዊ ቤት በማርድ እንደተቀመጠ ባወቀች ጊዜ ሽቴ የሞላበት የአልባስጥሮስ ቢልቃጥ አመጣች በስተኋላው በእግሯ ጠገብ ቆማ እያለቀሰች በንቧ እግሩን ታርስ ጀምረች በራስ ጠጉሯም ታብሰው እግሩንም ትስመው ሽቱም ትቀባው ነበረች የጠራው ፈሪሳዊ አይቱ ይህ ነቢ ቢሆን ኖሮ ቢሆን ይቺ የምትዳሰው ሴት ማን እንደሆነች እንዴት እንደነበረች ባወቀ ነበር ኃጢአተኛ ናትና ብሎ በልቦ አሰበ ኢየሱስም መልሶ ስሞን ሆይ የምነግርህ ነገር አለኝ አለው እርሱም መምህር ሆይ ተናገር አለ ለአንድ አበዳሪ ሁለት ተበዳሪዎች ነበሩት በአንዱ አምስት መቶ ዲናር ነበረበት በሁለተኛው አምሳ የሚከፍሉት ቢያጡ ለሁለተኛው ለሁለቱም ተወላቸው እንግዲህ ከእነርሱ አብልጦ የሚወደው ማናቸው ነው ማናቸው ነው ስምዖን መልሶ ብዙ የተወለቱ ይመስለኛል አለ እርሱም በእውነት ፈረድክ አለው ወደ ሴቲቱ ዘወር ብሎ ስምዖንን እንዲህ አለው ይቺ ሴት ታያለህን? እኔ ወደ ቤት ገባሁ ዋንስ እንኳ ለእግሬ አላቀረብክልኝም። እርሷ ግን በእንባዋ እግሬን አራሰች፣ በጠጉሯም አበሰች። አንተ አልሳምከኝም፣ እርሷ ግን ከገባሁ ጀምራ እግሬን ከመሳም አላቋረጠችም። አንተ ራሴን ዘይት አልቀባኸኝም፣ እርሷ ግን እግሬን ሽቱ ቀባች። ስለዚህ ላለው እጅግ ወዳለችና እና ብዙ ያለው ኃጢአቷ ተሰሪውላታል። ጥቂት ግን የሚሰራይለት ጥቂት ይወዳል። እርሷንም ኃጢአትሽ ተሰሪው ልሻል አላት። ከእርሱም ጋር በማዕድ ተቀምጠው የነበሩ በልባቸው ኃጢአት እንኳ የሚያስተሰርይ ኃጢአትን እንኳ የሚያስተሰርይ ይህ ማን ነው? ይሉ ጀመር። ሴቲቱንም እምነትሽ አድኖሻል በሰላም ሂጂ አላት። የዘላለም አምላክ እግዚአብሔር ሆይ እናመሰግናለን፣ ስለዚህ ግሩም ስለሆነው የጸጋ ቃል ዛሬ ደግሞ ከዚህ ቃል አዲስ ህይወት በሚል ሐሳብ ለመነጋገር በፊትህ ተቀምጠናል ለእኔ ለተናጋሪው ጸጋ ለሰሜዎች ጸጋ እንድሰጠን ቃልህ እንድትባርክልን የምንናፍቀውን አዲስ ህይወት መጀመር የምንችልበትን ጌታ ሆይ የቃልህን ብርሃን እንድሰጠን በጌታችን በኢየሱስ ክርስቶስ ስም እጸልያለሁ። ለእኔ ለተናጋሪው ጸጋ ስጠኝ። አፌን በመክፈት ቃል ስጠኝ። ለሰሜዎችም የሊዲያን የተከፈተ ልብ ስጣቸው። በጌታችን በኢየሱስ ክርስቶስ ስም አሜን። አዲስ ህይወት በሚል ርዕስ ለሁለት ሳምንት አብረን የእግዚአብሔርን ቃል እንሰማለን። ካነበብነው ክፍል አብረን እናያለን። አዲስ ህይወት ብዙ ሰው በዚህ ዘመን የሚጠማው የሚናፍቀው ህይወት እንደሆነ መጽሐፍ ቅዱሳችን ይነግረናል። የአዲስ ህይወት ጅማሬን ግን ማወቅ ተገቢ ነው ወገኖች። አዲስ ህይወት ለመጀመር የአዲስ ህይወት ጅማሬ ምን እንደሆነ ከዚች ኃጢአተኛ ከሚላት መጽሐፍ ቅዱስ ሴት የምንማረው አስገራሚ ምስጢር አለ። በምድር የሚኖሩ የአዳም ዘር ሁሉ አዲስ ህይወት ለመጀመር በሁሉ አቅጣጫ ይናፍቃል፣ ሰው ይጓጓል። ነገር ግን ለዚህ አዲስ ሕይወት ጅማሬ ምን እንደሚያስፈልግ የሚያውቁ እጅግ ጥቂቶች ናቸው። ባነበብነው የመልዕክት ክፍል ይህንን እናያለን። ስሙ በኋላ ጊዜ የተጠቀሰው ስምዖን የሚባለው ፈሪሳዊ፣ ከፈሪሳውያን አንዱ የሆነ ጌታ ኢየሱስ ክርስቶስ ከእርሱ ጋር ይበላ ዘንድ ለመነው፣ ጋበዘው ጌታም ጥሪውን ተቀብሎ አክብሮ በፈሪሳዊ ቤትም ገብቶ በማዕድ ተቀመጠ በሚል ታሪኩ ይጀምራል። ይህ ፈሪሳዊ ምን ፈልገው ይሆን ጌታ ኢየሱስን ወደ ቤቱ መጋበዙ ብለን መጠየቅ ግድ ይለናል። ከዚህ ሴት ጋር ጌታ አቀባበሉን እንዳነጻጸረው እጅግ ወዶትና አክብሮት ሳይሆን ሊያጠምደው አስቦ እንደነበረ ከድርጊቱ እናያለ። አንድ እንግዳ ጋባይ ሰው ከሚያደርገው ለእንግዳው አነስተኛውን እግሩን ማጠብ እንኳ አላደረገም። ሲቀበለው ራሱን ዘይት አልቀባው፣ ስሞም እንደ ታላቅ እንግዳ በክብር አልተቀበለው። ይህ ሁሉ በባህላቸው እንግዳ አቀባበል ወግ ነው። አንዱንም እንኳ አላደርግም። ነገር ግን አዲስ ጅማሬ የናፍቀችውና የጓጓችው ኃጢአተኛዋ ሴት የሚላት መጽሐፍ ቅዱስ በፈሪሳዊ ቤት ጌታ ኢየሱስ በማዕድ እንደተቀመጠ በሰማች ወይም ባወቀች ጊዜ ፍቅሯን፣ ምስጋናዋን ለመግለጽ ራሷን አዘጋጅ ያዘጋጀችውን የናርዶስ ሽቶ ይዛ ጸጉሯን ሁሉ አዘጋጅታ ለማበሻነት የአልባስጥሮስ ሽቱ ይዛ በተሰበረ የንስሐ ልብ ይዛ ከኋላው ቀረበች። ለማዕድ ሲቀመጡ መደብ ላይ ተቀምጠው ትራስ ተንተርሰው ወደ ማዕዱ ፊታቸውን አዙሮ የመቀመድ ልማድ አላቸው። በእስራኤላውያኖች ባህል ለአዲስ ሕይወት ጅማሬ ዘውትር የሚያስፈልገው ወገኖች ሆይ የተሰበረ የንስሐ ልብና እምነት። ሌላም ደግሞ ፍጹም ልብ ብዙ መውደድ ይዘን ነው የምንቀርበው ለአዲስ ሕይወት። ለዚህ ነው ጌታ አምላክ አንድ አምላክ ነውና ይላል ለእስራኤላውያኖች አንተ በፍጹም ልብ በፍጹም ሐሳብ በፍጹም ኃይል በፍጹም ፈቃድ ውደደው፣ የሚል ይቅርታ። በእርግጥ ፍቅሯ ይቅርታ ለማግኘቷ ማስረጃ ነው እንጂ ከፍቅሯ የተነሳ ይቅርታ አላገኘችም። በቁጥር አምሳ ላይ ይህን ይነግረናል። የተሰበረ የንስሐ ልቧና እምነቷ፣ ኃጢአቷ ይቅር ስለተባለ የእግዚአብሔርን ሰላም አግኝታለች። እምነትሽ አድኖሻል በሰላም ህጅ አላት። ጌታችን ኢየሱስ ክርስቶስ ዋናው ማዕድ ጋባዥ ቁጥር 39 የጠራው ፈሪሳዊ ይች ኃጢአተኛ ሴት ምስጋናዋን መውደዷን ለመግለጽ የአልባስጥሮስን ሽቱ እግሩ ላይ አፍሳ በፀጉሯ ስታብሰውና በእንባዋ ስታርሰው ነቢይ ቢሆን ኖሮ ይቺ የምትዳስሰው ሴት ማን እንደሆነች ባወቀ ነበር፣ እንዴትስ እንደነበረች ያውቅ ነበር ብሎ ራሱን ያጸድቃል። ጌታንም እርሱ አላዋቂ ሆኖ ባወቀ ነበር ሲል ይከሰዋል። ጌታም በብዙ ትህትና እንዳነብብ ነው። ስምኦን ሆይ፣ የምነግርህ አለኝ አለው። ቅርታ መምህር ሆይ ተናገር አለው። ስለ ሁለት ተበዳሪዎች ለአንዱ አምስት መቶ ለሌላው አምሳ የሚከፍሉ ቢያጡ ለሁለቱም ተወላቸው። እንግዲህ ከሁለቱ አብልጦ የሚወደው ማንኛውን ነው ብሎ ጠየቀው። ብዙ የተወለቱ ይመስለኛል አለ። በእውነት ፈረድክ አለው። ወደ ሴቱም ዘወር ብሎ ይህች ሴት ታያለህን? እኔ ወደ ቤት ገባው ያላደረክልኝ ሁሉ አንተ ጋባዡ እያለህ እርሷ አደረገችልኝ። ስለዚህ እልሃለው እጅግ ወዳለችና ብዙ ያለው ኃጢአቷ ተሰርዮላታል። ጥቂት ግን የሚሰራይለት ጥቂት ይወዳል አለው። ከዚህ ታሪክ አዲስ ህይወት ለመጀመር የሚያስፈልጉ ዋና ዋና ነጥቦችን እናያለን። ጌታ ኢየሱስን ወደ ቤታችን ጋብዘን መቀበላችን በእውነት ነው ለድነት መሰረታዊ ነገር ቢሆንም ሁልጊዜም ቢሆን አዲስ ሕይወት ይዞ ለመቀጠልና ለማደግ፣ ወገኖች ሁልጊዜ ከኛ ሊታጣ የማይገባው የተሰበረ የንስሐ ልብና አሮጌውን የኃጢአት ኑሮ ለመለየት መወሰን መቁረጥ ይጠይቃል። ይህን በእምነት ይዛ ብዙ ወዳለችና ብዙ ኃጢአቷ ተሰሪውላት ተሰሪውላታል አዲስ የሰላም ህይወት ስትጀምር እቺ ሴት ሂጂ፣ እምነትሽ አድኖሻል፣ በሰላም ሲላት ጌታ ኢየሱስ ክርስቶስ ማዕዱን ያዘጋጀው ስምዖን ግን ራሱን ሊያጸድቅ የነሳና የተሰብረልን በማጣቱ ምክንያት ወገኖቼ ደግሞም የጋበዘውን በማዕድ የተቀመጠውን የእግዚአብሔር ልጅ ሁሉን አዋቂውን የድነት ራስ የሆነውን ፈጽሞ አላወቅም። ነቢ ቢሆን ኖሮ ብሎ ገና ይጠራጠራል። እርሱ ከሰማይ የመጣ ከሥላሴ ውስጥ አንዱ የሆነውን ባለማወቁ ወደ ቤቱ ማዕድ እንዲበላ ቢለምነውም ቢጋብዘውም በእርሱ ዝግጅት ውስጥ የተዘጋጀችው አዲስ ህይወት፣ ጀምራ እምነትሽ አድኖሻል በሰላም ሂጂ ስትባል፣ እርሱ ግን እምነት የተሰበረ የንስሐ ልብና ብዙ መውደድ በማጣቱ አዲስ ህይወት መጀመር ሳይችል እድሉን አባክኗል። ወገኖቹ ወይ እግዚአብሔር እድል፣ ጊዜ፣ ዘመን ይሰጣል በጥንቃቄ መጠቀም ነው እንጂ ያለብን ማባከን ፈጽሞ የለብን። በእርሱ ግብዣ የተዘጋጀችው ኃጢአተኛዋ ሴት አዲስ ህይወት ተቀብላ በሰላም ሄደች። የትኛው ሰውነን ዛሬ ብዬ ጠይቃቸዋለሁ። ወደ ጌታ ለመቅረብ ዞትር የተሰበረ የንሳ ልብ አለ እምነትና ብዙ የመውደድ የመሰጠት ህይወት አለ ወይስ እንደ ስምዖን እምነትና አዲስ ህይወት ለመጀመር የተሰበረ የንስሐ ልብ አጠን ይሆን? በእውነት ራሳችን እንመር ነው። እቺ ሴት በእስራኤልያኖች አንድ ዲናር የአንድ ቀን ደሞዝ ነው። ያንን የሶስት መቶ ዲናር የአንድ ዓመት ደሞዝ የአልባስጥሮስ ሽቱ ይዛ መታ ትስ ትስ አደል ያደረገችው፣ ሰበረችው፣ አፈሰሰችው፣ በንባዋ አራሰችው በፀጉሯ አበሰችው። ፍጹም ወዳለች፣ ፍጹም የተሰበረና የንስሐ ልብ ፍጹም መውደድ በውስጧ ስለተገኘ ጌታ ኢየሱስ ክርስቶስ አንደኛ አንቺ ሴት ኃጢአትሽ ተነስቷል፣ ብዙ ወደሻልና ብዙ የሆነ ኃጢአትሽ ይቅር ተብሏል፣ በሰላም ሂጂ ብሎ ባረካት። ስለዚህ ወገኖች ሆይ ራሳችንን ብንመረምር ባልተፈረደብን ነበር። ሁልጊዜ አዲስ ህይወት ለመጀመር ከዚህ ክፍል የምንማረው ልናገርና ላጠናቅ የተሰበረ የንስሐ ልብ ያስፈልጋል። ብዙ መውደድ እምነት ያስፈልጋል። ጌታ ጋ ብቀርብ ኃጢአቴን ይቅር ይለኛል ብላ አመነች። መውደዷን የምትገልጽበትን መንገድ ሁሉ በኢየሱስ እግር ስር ፈሰሰችው ብዙ ወዳለችና አለጌታ ብዙ የሆነው ኃጢአቷ ተሰሪዋል። ስምዖን ግን ልቡ በትቢት ተወጥሯል። ጌታ ኢየሱስ ክርስቶስን አላወቀውም፣ ፍጹም የንስሐና የተሰበረ ልብ ስላልነበረው በእርሱ ትልቅ ዝግጅትና ግብዣ እቺ ሴት ጌታን ተገናኝታው ወጣለች። ወገኖች ሆይ እንዲሁ እየሆነ ያለው፣ በጉባኤ ብዙ ሰዎች ይሰበሰባሉ በተለይ አየ ዓላማ ነገር ግን ጌታን ፈልገው ይመጡ ከእርሱ አንድ ነገር እቀበላለሁ። እኔም የተሰበረና የንስሐ ልብ ይዤ ፊቱ ቀርባለሁ፣ እሱን እናፍቃለሁ ብለው የቀረቡ ሰዎች በከንቱ አልተመለሱ፣ ከጌታ ተቀብለው ተመልሰዋል። ታስታውሳላችሁ፣ ጌታ የሰጠው ምሳሌ ወደ ቤተ መቅደስ ሁለት ሰዎች ሊጸልይ ወጡ። አንዱ ፈሪሳዊ ነው፣ አንዱ ደግሞ ቀራጭ ነው። ፈሪሳዊ ሲጸልይ እንዲህ ብሎ ጸልየ እግዚአብሔር ሆይ አመሰግንሃል በሳምንት ሁለት ጊዜ ጦማለሁ፣ ካለኝ አስራት በታማኝነት ለቤተ ክርስቲያን እሰጣለሁ። እንደዛ ዛ ጠግጋ እንዳለው ቀራጭ ኃጢአተኛ ስላላደረከኝ አመሰግንሃለሁ አለ። ያ ቀራጭ የተባለው ሰው ግን አንገቱን ቀና አድርጎ ወደ ሰማይ ለማየት ፍርሃት አድሮበት ደረቱን እየደቃ አወይ እኔ ኃጢአተኛውን ማረኝ እያለ በተሰበረ በንስሐ ልብ እያለቀሰ ይጸልይ ነበር። ጌታም እንዲህ አለ፣ ይህ ሰው ጸድቆ ተመለሰ። በሳምንት ሁለቴ እጾማለሁ ካለኛ ስራ እሰጣለሁ ብሎ የተመጻደቀው ጽድቃችን የምርገም ጨርቅ ነውና ባዶውን ተመለሰ። መጽሐፍ ቅዱስ ሮሜ 3 23 ሁሉ ኃጢአት ሰርቷል የእግዚአብሔር ክብር ጎሎታል ብሎ አንድ ጻድቅ ጽድቃችን ክርስቶስ ሆናለን። ወገኖች አዲስ ሕይወት መጀመር ትፈልጋላችሁ? ከንስሐ ጀምሮ ዳግም መወለድ ትፈልጋላችሁ? ከንስሐ ጀምሮ አዲስ ሕይወት ከንስሐ ይጀምራል። ዳግም መወለድ ከንስሐ ይጀምራል። እቺ ሴት የተሰበረ ልብ በማግኘቷ ጌታ ኢየሱስ ተቀበላት። መውደዷን ሁሉ በእግሩ ስር አፈሰሰች። ለሴት ልጅ ጸጉሯ ክብሯ ነው። ክብሯን ሁሉ በኢየሱስ እግር ስር ጣለች። ጌታም ብዙ ወዳለች እና ብዙ የሆነው ኃጢአቷ ተሰረየላት። ዛሬ ምናልባት በራሳችን ጽድቅና ስራ የምንመካ ሰዎች ካለን ላሳስባችሁ፣ ጽድቃችን የመርገም ጨርቅ ነው። አንዳች ጽድቅ የለንም። ክርስቶስ ጽድቃችን ሆኗል። መጽሐፍ እንደሚል እኛ በርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን ልጁን ስለኛ ኃጢአት አደረገው ተብሎ ተጽፏል። እሱ ኃጢአተኛ አይደለም፣ የእኛን ኃጢአት ግን ተሸከመ። ስለዚህ ወገኖች ሆይ የተሰበረ የንስሐ ልብ እግዚአብሔር ስጠን። የዘላለም አምላክ እግዚአብሔር እናመሰግናለን። አቤቱ፣ የተሰበረ የንስሐ ልብ ስጠን። ዳዊት እንደ ጸለየ ንጹሕ ልብን ፍጠርልን፣ የቀናውን መንፈስ በውስጣችን አድስ። ከፊትህ አትጣለን ቅዱስ መንፈስን ከኔ አትውሰድብኝ እንዳለ እባክህ የተሰበረ ልብ ስጠን። የእግዚአብሔር መስዋዕት የተሰበረ ልብ ነው። የተሰበረና የተዋረደው መንፈስ እግዚአብሔር አይንቅም ተብሎ ተጽፏል። ሰማይ ዙፋኔ ነው፣ ምድር የእግሬ መረገጫ ናት። የምትሠሩልኝ ቤት ምን አይነት ነው? የማርፍበት ስፍራ ምንድን ነው? ወደዚህ ትውቱ